ጥቅር ምኛለች እንደ አንቺ አይነት ጥንካሬ ያላት ሴት አይቻላል። ዙሪያን እኮ እንደዛ ስላልሆነ ነው እንጂ በጣም ብዙ ጠንካራ ሴቶች አሉ። ግን ብርቱ የሆነ ሴት እንደዚህ አይነት ሴት ማኩ ገጠር ሞልቷል። ምንም ምን ነገር አለ? አረ ምንም ታግዘኝ ነገር የለም። የእውነት ባርኮት በጣም አመሰግናለሁ። ባዶነት ብቸኝነት እንዳይሰማኝ ይገኛል። እንዴት እንደዚህ አይነት ንግግር ትናገራለህ? ዛሬ የተነ ሰላም፣ ሰላም ውድና የተከበራችሁ የተራ ቤተሰቦች እንደት ናቸው? ሰላም ናቸው? ለእኔ እኔ ሰላም ነኝ፣ እግዚአብሔር ይመስገን። በቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ዛሬ ደግሞ በአደይ ድራማ ይዤላችሁ መጥቻለሁ። ዛሬ ደግሞ በእውነት በጣም ነው የሚያሳዝነው። አዴ ፍቅር ማለት ነው ተኝታ እያለች የሆነ ፋህም አቀጣጥላ መኝታ ክፍሏ ላይ ያስቀምጣላት ማለት ነው። አፍኗት፣ አፍኖ ገድሏት ነበር ማለት ነው። በጣም ነው የሚያሳዝነው። ድምጿ ሰምቶ በሰላ ባሮክ የሚባል እሱ እሱ ሰምቷት ማለት ነው። እሱ ነው የረዳት ማለት ነው። ውደት እቺ ተንኮለኛ የሆነች ፍቅር የቅ ቅናት ስላለባት ለዳውት ስለምትወደው የእሱ ቅናት ስላለባት ማለት ነው። ለእሷ እንድትገድላት ነው የምትፈልገው እና ውሃ ማቀጣጠል አስፋተኝ እያለች ሳታያት አስቀምጣላት ያለች ማለት ነው። ከዛ ባርኮት ሰምቷት ምን ሆነች ነው፣ አዴ አዴ ብሎ ሳያት እንደዛ ታፍኗ በቃ ታፍኗ አያት ማለት ነው። ከዛ አቅፎ ወስዶ ውሃ ፍትዋ ላይ ረጭቶ ምናምን ትንሽ ደህና ሆነች ማለት ነው። እና ተንኮል አለባት ፍቅር ማለት ነው። ከዛ እንደዛ እያደረጋት ውሃ እየረጫት እያለ መጣች ማለት ነው። ሆና ነው ሆና ነው አለች፣ አንቺ ፍቅር አንቺ ነሽ እንዴ ጣፍ ጭሶ ጭሶ ጨሰ እንደ ምናምን አለች። አንቺ ነሽ ያደረግሽው ብሎ ጠየቃት ማለት ነው። አይ አይ እኔ አይደለሁም አየል አለች እየተረበተበተች ማለት ነው። አንቺ ነሽ ያደረግሽላት፣ አንቺ ነሽ። ለምንድ ነው እንደዚህ የምታደርጊው? ሰራታችን ያደ አይደለችም እና ለሰራተኛ ነው እንደዚህ የምትለው አለችው ማለት ነው። እሱም በጥፍ መታት። ለምንድነው ነው ሰራተኛ ብትሆንም ኮ ሰው ናት እኮ እንዴ። ሰራተኛ ሰው አይደለችም እንዲህ ለምንድ ነው እንደዛ አይነት ግፍ የምትሰሪ ብሎ በጥፍ መታት ማለት ነው እና ከዛ በጥፊ መቷት፣ ሄደች እያለቀች ሄደች። ከዛ አዴ ደግሞ ነቃች። ነቅታ አሁን ተሻለሽ አላት ማለት ነው። ባርኮት አሁን ፍቅር ይዞት ነው መሰለኝ። ከአዴ ጋር ቁጭ ብለው እያወሩ አሁን ተሻለሽ አላት። አዎ ደህና ነኝ፣ አሁን ተሽሎኛል። ግን አንተ መልካም ሰው ነህ አለችው። እንዴት አለ አላት እሱ አይ የወንድምነት ፍቅር እያሳየኝ ስለሆነ በጣም አመሰግናለሁ። የወንድምነት ፍቅር ነው እያሳየኝ ያለችው አለችው ማለት ነው እሷ። አይ የወንድምነት ፍቅር ነው ያለችው። ምንድን ነው የምትለው? ብች ልጅ እያለ እኔም እንደ እህት አድርጌ እንከባከብሻለሁ አላት። ገዛ እንዴ ምንድነው የምትለው? ባርኮት፣ ባርኮት ምንድነው የምትለው እንዴ ባርኮት ምንድን ነው የምትለው? አሁን ያሄድ የብለ በኋላ ደግሞ ፍቅር ፍቅረኛ የምትላት ነው ምናምን እያለ እዛ ላይ ደግሞ ፍቅር ህዳ ማለት ነው። ዳዊት ለምንድን ነው የማትረዳኝ አለችው። ዳዊት ደግሞ ምንድን ነው ምን ሆነች ነው እኔ ኮወድሃለሁ ትወጅኛለሽ አላት። አዎ የምትወጅኝ ከሆነ ለመወዳት ሰው አሳልፍ ስጭኝ፣ የምትወጅኝ ከሆነ የእኔ ደስታ የምትፈልግ ከሆነ እኔ መወዳት አለችና፣ ለሰው ለእሱ አሳልፍ ስጭኝ አላት። እንዴ እንዴት ነው አሳልፍ የሚሰጣት ምናምን ምናምን አለች ማለት ነው። ከዛ ከውስጣ እየተናገረች ያለች። ከዛ ተመልሳ ሄደች ከዳዊት እህት ጋር። አንቺ ልጠይቅሽ እስኪ የምትወጁ ሰው ለሰው አሳልፈ ትሰጫለሽ? ብላ ጠየቀቻት። እንዴት አለቻት። አንቺ ምክንያቱ ወንዶች እየኮረብሽ እያሉ ወንድ እጅሽ ላይ ማስገባት ከፈለግሽ ወንድ እጅ ኮራ ካልሽ እንዲሁም ለሱ ግድ ከሌለሽ ነው እንደጣወት እስከሚያመልክች ድረስ የሚደርሰው ምናምን አለቻት ማለት ነው። እና ኮራ በይ አትንሰፍሰፍለት፣ በብዛት ከኮራሽ ወደ አንቺ ይመጣል አለቻት ማለት ነው። ከዛ እንደዛ ብላ መከረቻት። እንደዛ ነው ያልሽ ማለት? አዎ ብላ። ከዛ ሄድፎን ሰክታ ወደ ዘፈን መስማት አገባች ማለት ነው። እዚህ ላይ ማለት ነው ፍቅር ፍቅር በነገራችን ላይ ለአደይ እንድታድርጊ በቃ አሳብዳታለሁ ነው እያለች ያለችው። ፍቅር የምትቀማኝ ከሆነ አሳብዳታለሁ ነው እያለች ያለችው። ከዛ ወደ ውጭ ወጥተው ነበር እና ባርኮትና አደይ ናቸው ቤት ቀርተው የነበሩ። ከዛ ባርኮት ልብስ ሳይለብስ ተኝቶ ነበር። የብርድ ልብስ እና መጥታ አለበሰችው። ከዛ እንዴ አደይ አልተኛሽም እንዴ አላት። አልተኛውም፣ አሁን ልተኛ ነው አለችው አንዴ ማውራሽ ነገር አለ፣ አንዴ ላውራሽ አላት ማለት ነው። እሷ ደግሞ አይ አስቸኳይ ካልሆነ አሁን ደክሞኛል ልተኛ፣ ነገ ታወራኛለህ አለችው ማለት ነው። እሷ እሱ ደግሞ በቃ እሺ ችግር የለውም ከደከምሽ፣ ተኝና ነገ እናወራለን አላት ማለት ነው። ባሮክ ነገ የማወራሽ ነገር አለ፣ ነገ አወራሽ አለው ምናምን አላት። ከዛ እሺ ብላ ያለች ማለት ነው። ውዶቼ እንደዚያ ብላ ያለ እህቶች መጠው ከውጭ ከውጭ እህቶቹ ስመጡ እየተመሻችሁ ምናምን አለችው። ይህች የወይዳ ወጥ እህት የሀበሻ ወንዶች እንደዚህ ናቸው፣ እዛ ጭፈራ ላይ ክልብ ላይ እኖ ከኛ ጋር ምሾ ብለው እየጨቀጨቁን ነበር። አንተ ደግሞ እየታመሻችሁ ብለህ እየጨቀጨቅከ ነው ምናምን አለችው። አንቺ ዝም በይ አትቀባጥሪ ለአንቺ የተናገረሽ ነገር የለም። እኔ እየተናገርኩ ያለሁት ለእህቴ ነው፣ ዝም በይ አላት። ከዛ አንቺ ስምኛለሽ፣ ከአሁን በኋላ እንደዚ አይነት ነገር የምትደግም ከሆነ አሳይሻለሁ ምናምን አላት ማለት ነው። እሷ ደግሞ ደሜ አታቢ ማለት ነው፣ እናሻ ስኳር ላምጣልህ ምናምን አለችው። ከዛ እንዳልመታሽ እንዳልመታሽ፣ ተመለስ ሄጂ ነገ እናወራለን፣ እንደዛ አይነት ነገር እንዳይለመድብሽ ምናምን አላት። እንደ አዴ ነው ከአዴ ጋር እንዳታወር ስለነበር ስለረበሽ ላኮቻችሁ ነው ምናምን አለቻቸው። ከዛ ምግብ አቀረበች። አዴ ምግብ አቅርባ እየበላች እያለ ሌዳውት እህት ቀበጥ ነገር ናት እና ወይኔ እኔ አሁን የሰራተኛ ምግብ ሰራተኛ የሰራችሁ ምግብ እኮ ነው እየበላ ያለሁት ምናምን አለቻት። ምን ማለትሽ ነው አላት። ምቀቺ ፍቅር ማለት ነው ቀበል ብላ ወርቅና ድንጋይ ወርቅና ድንጋይ አንድ ላይ ሊሆን ስለማይችሉ ነው አለችው። እንዴ ለእኔ ነው ወርቅና ድንጋይ ብለች የምታመዛዘኝ አለች። አል ማለት ነው እኔ አልማዝ ነኝ ወርቅ አይደለውም። አልማዝ ነኝ አለች ማለት ነው። ከዛ ባርጎት ሳቀ። ምን አይነት ጉድ ናቸው ብላቸው አስኪ ምግብ እንብላበት ምናምን ብለው ሰቃው ምግባቸው በልተው ማለት ነው ምግባቸው በልተው ሲጨርሱ እንዲያው ምን ያል በላም ብላ ተነስታ ሄደች። ተነስታ ስትሄድ ተነስታ ሄደች ማለት ነው ፍቅርም እንደዛ ሄደች። ወንድሟ መቷት ስለነበረ ፍቅር አኩርፋ ክላስ ላይ ነበረች። እና አዴ ፍቅር ምን ድስራለች? ፍቅርዬ ስትለስ ፍቅርዬ ነው ያልሽ? ያለች አዎ አንቺ ስሜ አንቺ ለኔ የኔ የኔ ስም አቋላመጣ አትችይ ማለት ነው ማለት ነው እሺ ያለች እሺ በይ እና ምን ላድርግ ምን ልስራልሽ ስሜ ለምን አትስሜ አትጣሪ ስሜ አትጥረኝ እንኳልሽ ምናምን አለቻት በነገራችን ግፈኛ ነገር ናት ፍቅር ማለት ነው ግፈኛ ነገር ድራማ ቢሆንም እንደዛ አሁና ነው እየተዋናኝ ምንድን ነው የሚባለው ተዋናይ ሆኖ አይቀርባ ያለች ማለት ነው እዚ ላይ ደግሞ ደበሄደውን አፌክሽን ስላት ለአደይ ለክቲሽኛል ስላት ሄደች ማለት ነው። ፍቅር ምን እየሰራሽ እኔ ውጪ፣ እኔ ምግቡ በራሴ እየሰራዋለሁ እኔ ብላ አስወጣቻት ማለት ነው። ከዛ እና ምግብ ስማን ስራው እኔ እሰራዋለሁ ራሴ እሰራዋለሁ አለች። ከዛ ሂጂ ራሴ እሰራዋለሁ ብላ ካባረረቸው በኋላ እሷ ወደ ቤት መጥረግ ስትመጣ ደግሞ በትየጠረገች እያለ ደግሞ መጣች ማለት ነው። መጣች እዛ ላይ ስልክ እያወራች ነበር እና ስልኳ ቀምታ መታቻት ማለት ነው። እንዴ የኢትዮጵያ መራሞች እንደ አረቦች ሆን ማለት ነው። እንደዛ አድርገው ነው እየሰሩት እያሉት ማለት ነው ውዶች። ይ በጣም ከፍቷት አዴ እንዲ እንደት ነው እንደዚህ ብለን ስስኪመች ነው እንደዚህ ብለን ምንኖረው ምናምን ብላ እያለቀሰች ማለት ነው። ወይ ምስኪን ፍቅር ወንድሟ መቷ መስቷ ስለነበረ ክላሷ ገብታ እያለቀሰች ነበር። እሷም የዳዊት እህት ምንድነው አንቺ ለሰራተኛ መክሮ ለእህቱ ይመታል እንዴ ምናምን ብላ እያቃጣጠለች። እሷ ማቀጣጣይ ነገር ናት። እና እስካሁን ማለት ነው የ የአደይ አፍቃሪዎች ሶስት አይተናል። እስከ መጨረሻው ላይ ከማናቸው እንደምትገባ እናያለን። ዳዊት እና ባሮክ እንዲሁም የሰፈሩ ልጅ አለ ማለት ነው። ሶስት አፍቃሪዎች ናቸው ያሉት። መጨረሻ ላይ ከማንናቸው ጋር እንደምትገባ አብረን እናያለን ውዶቼ። እዚ ላይም ዳዊት ቤቷ መጥቶ ናፍቀሽኛል እያለ ነው፣ ናፍቀሽኛል እኮ ምናምን ብሎ መጣ በቷ ላይ። እዛ ላይ ደግሞ ባሮክ ደግሞ እንዴት ብዬ ነው ፍቅር የመግለጽ የምችለው? እንዴት ብዬ ነው ፍቅር የሚገልጽላት እያለ እየተጨነቀ ነው። መጨረሻ በክፍል አስራ ስምንት ባሮክ ፍቅር ይገልጥላት ይሆን? አደይስ ከማናቸው ጋር ከማናቸው እንደምትወስን አብረን እናያለን። እስከ ው ሳብስክራይብ፣ ላይክ እንዳትረሱ። ውድድድ ነው ማድረጋችሁ ውዶቼ፣ ባይ ባይ።